እሺ ቀጣዮቹ ደግሞ ቀጠን ያሉ ልብሶች የትም ያልታዩ ናቸው። እነዚህም አዲስ ሽመናዎች ናቸው፣ የትም ያልታዩ ናቸው። በጣም የሚገርመው ስድስት አርብ ናቸው። እነዚህ በስድስት አርብ የተሰሩ ናቸው። በጣም ዘንከት ያለ ሰፊ ጥለታቸው በጣም የሚያምር ነው። እነዚህ በትእዛዝ የተሸመኑ ናቸው። አሁን አራትና አምስት ልብስ አለ። ሁለቱ ገና እየተሸመነ ነው። ሶስቱ የደረሰው ላሳያችሁ ብዬ ነው። እዘዙት ጊዜ ስለሚወስድ ሽመነው ቀደም ብላችሁ ማዘዝ በስድስት አርብ የተሰራ ነው። አዲስ የሚሸመን ነው። ሁለት አይና መነን ነው። ከወገብ በላይ እንደምታዩት ችኛዋ አበቢ የተሰራች እጃቸው አንበረ ተመሳሳይ፣ ሌሎቹ ኦ ነው በጣም አራት ማዘን ኦ ነገር ነው፣ በጣም ያምራል። አንገታቸው ስታይል ያው በተለያየ መሰራት ይችላል። ከወገብ በታች እንዲህ ሆኖ አምሮ ተሰርቷል። ትንሿም ፊኒሽንጋችን አንድ ነው። ትንሽ ሆኖ ተብሎ እንትን አይልም፣ ይሸፈናል። እንደዚህ ጫማ እንዳይስብ መነን ይደረባል። ይህም ገበር ሁሌ እንደሚለው ይሄ ገበር መቀያየር ይቻላል። የሹፎን የምንጠቀሙ ስትሬች መሆን ይችላል። መነኑ በስር መገልበጥ ይችላል፣ በውስጥ መሆን ይችላል። ይሄ ሹፍ እንትኑ ገበሩን አይን ካነ ሰውነታችን የሚሉ ሰዎች አሉ፣ አንዳንድ ሰዎች መቀያየር ይቻላል። ተመሳሳይ ናቸው እነዚህም አሰራራቸው እጅግ በጣም የሚያምር እነዚህ እንግዲህ ሶስቱም ተመሳሳይ ዋጋ ነው ያላቸው 18 18 ሺህ ብር። በስድስት አርብ በስድስት አርብ ነው የሚሰሩት። ከፈለጋችሁ ይበዛል ካላችሁ በአምስት መሆን ይችላል። ይሄ መጀመሪያ የሰራ ነው። ቢጫውን በዚች ብቻ ነበረ ከታች ብቻ ከላይ ያልነበረው፣ አሁን ቢጫውን ከላይ ደርመንበታል። ማፈኛ ማለት ነው። ይሄ ደግሞ ሀምራዊ ከለር ውስጡ አለው፣ ከላዩ ቀይ በቃ ከለር አገባቡ በጣም ን ሁን። ለክሪስማስ መጪው ገና ነው፣ ቀይ ነገር ለምትፈልጉ ይሆናል ማለት ነው። ከወገብ በላይ ስነት ደግሞ ከወገብ በላይ ይሄ ተሸምኖ በሽመና ተሰራ ነው። ሽመናን ወደ ላይ ወስደን ራሱን አለቀለት። እጅየው በምትፈልጉት እንደዚህ አንባር ሆኖ ሰፋ ያለ አጭር ሙሉ መሆን ይችላለኝ። የአንገት ስታይልም ፍልጉት መሆን ይችላለኝ። አሁን ቪዩ ሆኖ ኖርማል ቪዩ ሆኖ የዚችን ጫፍ ለዚ ተጠቀም ናት ለእጅ እየና ለዚ ይህን ተጠቀም ነው መሀሉን ይህን ዋናውን ወሰር ነው ማለት ነው። ጥንቅ ቅሎ ሰርቶለት 35 ሺህ ብር ነው። ዛሬ ማሳያችሁ የትም ያልታየ ልብስ ነው። እጅግ በጣም የሚያምር ነው። ይህ ልብስ እንግዲህ መነን አንፈልግም። የፈርጥ ልብስ ሆኖ በሽመና ነው። ጥልፍ ከበደን ያሳከናል ምናምን ለምትሉት መልስ ይሰጣለኝ። ከወገብ በላይ በራሱ ጨርቅ ነው የሚሰራ ሁሉ ነገር በእንደዚ አዎ ሳባ ይባላል። የድሮ በአስመራ በምና በጣም ተወዳጅ ልብስ የነበረ ነበር። ይሄ ጨርቁ ማለት ነው። አሁን እኛ ደግሞ ዘመናዊ አድርገን እንዲህ አድርገን አሸምነዋል። በጣም ትልቅ ነው። በጣም ትልቅ ነው። ከለር አገባቡ ኦሬንጅ አለው። ዋናው መደብ ወርቃማ ሆኖ ኦርጋንዛ የምንለው ጨርቅ ነው። ይሄ እንግዲህ ብርቱካናማ አለው፣ ወይን ጠጅ አለው። በዋና ብዛው ኦሬንጁና ይሄ ቅጠልያ ከለር፣ ጎመኔ ከለር የሚለው ድምቀት ልብሱን እጅግ የሚያምር ከታች እስከላይ ብታዩት በጣም የሚያምር ነው። ይህ ልብስ ደግሞ እንዴት መስራት አስበናል መሰላችሁ? ፈርጥ እንደዚህ ተክለንለት እሱ ራሱ ነው። አንድ አርቡ ነው። ይሄ ራሱ አንዱ አርብ እንደዚህ ለሳምፕል ለማሳየት ፈልገን እንዲህ አድርገነዋል። በጣም አሸብርቋል። እሺ ይህ ልብስ እንግዲህ እንዳማራጭ ያቀረብኛ በፈርጥና ያለፈርጥ ነው። ይህ በፈርጥ ለምትፈልጉ ሰዎች እንዲህ ድምቅ ሽብርቅ ብሎ ተሰርቶ በወቅቱ በምትፈልጉት ስታይል፣ እቺ አንዷን ፈርጥ ሳትቀያየር ቦታቸውን እንኳን ሳይነሱ በእንደዚህ መልኩ ሰርተን በሰዓቱ እናስረክባቸዋለን። ያለ ፈርጥ ደግሞ እንዲህ ፈርጥ አልፈልግም ለሚል ሰው ደግሞ እንዲሁ ተሰርቶለት መላክ ይችላለኝ። በጣም ያምረላው። በአምስት አሩ ነው የሚሰራ። ሌላው ደግሞ ለወንድ ከተፈለገ በኮት በሸሚዝ ሰራ ይችላል። ማቴሪያሉ ይህን ነው፣ ላይኛው ነው የምንጠቀመው። ለወንድየው ኦርደር አድርጉት፣ በጣም ያምራል። ቀጣዩ ደግሞ ክሪስማስ ነው፣ ጊዜው ወቅቱ የሚመጣው። እንግዲህ ቀይ ነገሮች ቢበዙ መልካም ነው። ይህ ደግሞ ዋናው መደብ ቀይ ሆኖ ቀይ መደብ ሆኖ ከላዩ ላይ ፌሮዚቲ ቢጫ ጎመን ቅጠል ጣል ጣል ብለውበት እጅግ አድንበታል። ቤጅ ከለርም አለው ቢጫም አለው። ስለዚህ ይህም በእጅግ በጣም የሚያምር ነው። የጥለት መጠኑ በቂ ተበቃ ተለቀ የሚለው ይመደባለኝ። ሁሌም እንደምንለው አሁን አሁን ሁለት አይን መነን ነው። አብዛኛው ልብሶች ሁለት አይን መነን ናቸው። አንድ አይን የድሮ ልብሶች ካልሆኑ አሁን አሁን የድሮቹም ስለማይገኙ ተቀይረው በሁለት አይና መነ እየተሸመኑ ነው የሚሰሩት። ስለዚህ ይህም ነጠላው ከዛ ሳምፕል የተወሰደለት ለማጣፋት የማያንዝ ከሜትር በላይ የሆነ ነጠላ ለው የጥለቱ መጠንም ተመጣጣ ይነት ለነጠላ በቂ ከሚባለው በላይ ነው። እጅግ የሚያምር ልብስ ነው። ይህንም በመወደዳችሁት በፈቀዳችሁት ስታይልና ና ስል ተሰርቶላችሁ ጥንቅቅ ብሎት ሰርቶ ዋጋው 25 ብር። ቀጣዩ ልብሳችንም እጅግ በጣም የሚያምር አብዛኛዎቹ ዛሬ ማሳያችሁ በቃ የአንድ ሰው ስራ የሚባሉ ናቸው። እነዚህ ለየት ያሉ ከለር የምታዩአቸው እንደዚህ አይነት ሽመና የምታዩት የአንድ ሰው ስራ ናቸው። እጅግ በጣም የሚያምሩ ልብሶቹ ደግሞ መን ናቸው። እጅግ በጣም የሚያምር ከሁለት አይና ሆኖ ግን ግጥም ያለ በጣም የሚያምር ነው። የጥለት ስፋቱ ሰፊ ነው። ከለሮች ደግሞ ኦሬንጅ አድምቆት አለ። ሀምራዊ ስብጥሩን በኦሬንጅ ከለር ጣል ጣል ተደርጎበት ተሰርቶ እጅግ አሳምሮት አለ። ነጠላውም ከዚህ ሳምፕል የተወሰደለት ከሁለት ሜትር በላይ ለማጣፋት የማያንስ ጥለቱም በቃ ለነጠላ ከበቂ በላይ ለሆነ ልብስ ተሰርቶለት አለ። ይህ ልብስ እንግዲህ እንደምትወዱት በጣም እርግጠኛ ነኝ። የወደዳችሁት በምትፈልጉት ስታይል እና ያሰፋፍ ስልት ፊኒሽንጋችን እንደምንለው ሁሌም ጥንቅቅ አድርገን ሰርተን ይህ ልብስ ዋጋው 25 ሺህ ብር። ቀጣዩ ቀጣዩ ልብስ ደግሞ ይህም ተመሳሳይ ያልኳችሁ ሽመና ስራ ነው። ከለሩ ጎመኔ ያለው በውስጡ ግን ይሄ ሻይን የሚያደርግ ከለሮች በጣም ስለሚበዙበት ሐምራዊ ነገር በጣም ይጠቀማል። ይሄ ከለር ኦሬንጅ ጣልጣል ብሎበታል። እጅግ በጣም የሚያምር መቶ ቁጥሩ ከኦሬንጁ ጋር ከሐምራዊ ከለሩ ጋር ሆኖ እጅግ ውበት ሰጥቶታል። ጸጥ ያለ ሆኖ ግን ኦሬንጆቹ ደግሞ ፍክት አድርገውታል። ይህ ልብስም ጥለቱ ትልቅ የሚባል ነው። ሁለት አይና ምንን ነው ሁሌም እንደምንለው ነጠላውም ከዛ ሳምፕል የተወሰደ ለማጣፋት የማያንስ ከሁለት ሜትር በላይ የሆነ ነጠላ የጥለት መጠኑ ለነጠላ እጅግ በጣም ተስማሚ በቂ የሚባል ከዛ ሳምፕል የተወሰደለት እጅግ በጣም የሚያምር ልብስ ነው። ይህንም ብታዙት በሰዓቱ በወቅቱ ይደርሳቸዋል። ለተለያየ ፕሮግራም መሆን ይችላል። ትልቅ ነው። ይሄ የልብስ ጥንቅቅሎት ቅሎት ሰርቶለት ዋጋው 25 ሺህ ብር። ቀጣዩ ቀጣዩ ልብስ ደግሞ ሰማያዊ ከለር ነው። ዋናው እንትኑ የሚበዛበት ከታች ቡኒ ከለር አለው። ከላዩ ላይ ነው ሰማያዊ ጣል ጣል ያለበት፣ ግን አብስትራክት የሆነ ከለር እንትን አሰራር ጥለት ነው ያለው። እጅግ በጣም የሚያምር ነው። ከላይ ደግሞ ብቻዋ ሰማያዊ በመነኑ አድርጎ ሰርቶታል ሸማኔው። እች ደግሞ አሳምራታለች ውበት ሰጣታለች። ለጥለቱ ሁለት አይና መነን ነው እጅግ የሚያምር። የጥለቱ ስፋት እጅግ በጣም ሰፊ ነው ወርደ ሰፊ ነው ነጠላው። ከዛ ሳምፕል የተወሰደ ሁሌም እንደምደው ለነጠላ በቂ የሚባል የጥለት መጠን አለው ለማጣፋት። የማያንስ ከሁለት ሜትር በላይ የሆነ ጥለት ነጠላ ነው። ይህ ልብስ እንግዲህ በተለያየ በግሩፕ አሁን ይሄ ለምሳሌ ለምርቃት መሆን ይችላል። ይሄ ልብስ ለተለያዩ ፕሮግራሞች ለክርስትና፣ ለሰርግ፣ ለልደት እጅግ በጣም ያደምቃቸዋል። ብታዙት እጅግ በጣም ተወዳጅና ቆንጆ ልብስ ነው፣ ዋጋውም ተመጣጣኝ ነው 19 ሺ ብር። ቀጣዩ ልብስ ደግሞ እጅግ በጣም የሚያምር ውብ በምንለው ልብስ አንዱ ነው። ይሄ ይሄኛው ደግሞ ምንድ ነው ቀይ ያለው ፒንክ አለው ዋናው መደብ ሀምራዊ ሆኖ እጅግ በጣም የሚያንጸባርቅ ስራ ያለው ነው። ከላይ እና ከታች በሬሽን ወይም ማፈኛ ተደርጎ ፍሬም ተደርጎበታል። ከጸጥ ካለው ከለር ቀዩና ፒንኩ ድምቅ አድርጎታል። ኦሬንጅ ደግሞ ጣልጣል እንደ መስቀል ተደርጎበታል። በቃ ወርዱ እያያችሁት ነው። ጠረጴዛ ሙሉ ሸፍኖታል። ወርደ ሰፊ ነው። ነጠላውም ደግሞ ከዚህ ሳምፕል የተወሰደ ለማጣፋት የማያንስ ጥለቱም ከዛች ሳምፕል የተወሰደች ለነጠላ ከበቂ በላይ የሆነ ከሁለት ሜትር በላይ ነጠላ አለው እጅግ በጣም የሚያምር ልብስ ነው። ይህም በተለያየ ፕሮግራም ለትላልቅ ፕሮግራሞች መሆን የሚችል እጅግ በጣም የሚያዘንጣችሁ የሚያሳምራችሁ ነው። ዋጋው ጥንቅቅሎት ሰርቶለት ዋጋው 35 ሺህ ብር። ቀጣዩ ልብሳችን ደግሞ ሰላማዊ ነው። ይሄ አሁን ፈርጥ ብናደግ ለፈርጥ ይመቻለኝ ፈርጥ አልፎ አልፎ ቢደረግበት በዲዛይን እንደዚህ ነገር ቪቪ ብናደረግበት ይህ ፈርጥ ይመቻላይ። ዳይመንድ መስራት ይቻላል። እዚህ ላይ በምትፈልጉት ስታይል መሰራት ይችላል። ይህም ደግሞ መስቀል ስለሌለው ለቤተ እስራኤልያን ለሙስሊም መሆን ይችላል። እጅግ በጣም የሚያምር ጸጥ ያለ ከለር ነው። ይህ ደግሞ በተለይ ቀላላላችሁ ሰዎች እጅግ በጣም ያንፈካችኋል። መነኑ ደምለው ከሁለት አይና መነን ነው። ወርደ ሰፊ ነው ነጠላው ሁሌም እንደምንለው ለማጣፋት የማያንስ ከሁለት ሜትር በላይ የሆነ ከዛ ሳምፕሌት ውስጥ ጥለቱ መጠን ደግሞ በቂ ነው ለንጠላ። ይህ ልብስ እንግዲህ ጥንቅቅሎት ሰርቶለት ዋጋው እጅግ በጣም የሚገርም ነው። እንደ ጥለቱ ስፋት አይደለም ዋጋው ተመጣጣኝ ነው፣ 18 ሺህ ብር ነው። እዘዙት። በጣም ያምራል። ቀጣዩ ደግሞ ክሪስማስን በማስመልከት ይህ ልብስ በቢጫ እዚህ በፊት አሰርተነው ነበረ። አሁን ዋናው መደብ ወደ ቀይ ቀርተነው፣ ሌላው ነገር እንዳለ ነው። በቢጫ እዚህ በፊት አሳይተነዋል። አሁን ቀጣዩ ክሪስማስ ስለሆነ በቀይ ተሰርቷል። እንደዚህ በደረጃ ይህን ደረጃ አንፈልግም ካላችሁ ደግሞ ይህ ቀርቶ እንደዚህ ብቻ ይሸመናል። ከታች ሌላ ደረጃ እንፈልጋለን ካላችሁ መሆን ይችላል። በምትፈልጉት አማራጭ ብቻ። ጊዜ ብቻ ነው የሚፈልገው። ለክሪስማስ ከአሁኑ ብታዙት ይደርሳ ላይ ነጠላው ለማጣፋት የማያንስ ከሁለት ሜትር በላይ የሆነ ጥለቱ ደግሞ ከዚህ ሳምፕል የተወሰደች ትንሽ ጠበብ ብላ በቃ ፍትዋለች። ለነጠላ በቂ የምትባል ናት። ይህ ልብስ እንግዲህ ለክሪስማስ እንዳያልፋችሁ እንላለን። ዋጋው 1616 ሺህ ብር ነው። ልብሳችን ደግሞ ይህ ልብስ ነው። እርሳስ ከለር ነው ጸጥ ያለ በቢጫ በነጭ ደምቀውለታል። ከላይ ደግሞ ጆት ጆት ተደርጎበታል። ወርደ ሰፊ ነው ከረራ ገባቦች በጣም ተስማምተው እጅግ በጣም አድምቀታል። ቢጫው ነገር ጸጥ ካለው ላይ ቢጫው ሲገባለት ደመቅ አድርጎታ ላይ ዶስዶቶች ደግሞ ከላይ መሆናቸው ውበት ሰጠውታ ላይ ነጠላውም ከዛ ሳምፕል የተወሰደለት ነው። በጣም ያምራ ላይ ለማጣፋት የማያንስ ጥለቱም በቂ የሚባል ነው የነጠላው። ይህ ልብስ እንግዲህ ጥንቅቅሎት ሰርቶለት ዋጋው 16 ሺህ ብር ነው። 16 ሺህ ብር፣ 16 ሺህ ይህ ከለር ሌላ ከለር አማራጭ አለው፣ ይህ ልብስ። ይህ ደግሞ እንግዲህ ሁለተኛው ከለር አማራጭ ደመቅ ያለ ሰማያዊ ለሚፈልግ ሰው። ሌላዎች ነገሮች እንዳለ ነው የተወሰዱ። ቢጫ ወርቀዘብ በነጭ ተሸርቦ ተሰርቶለታል። ነጭ ነገር ጣል ተብሎበታል። ይህም እጅግ በጣም የሚያምር ልብስ ነው። ዶት ዶቱም ከላይ እንዳለ። ይህ በራሱ ያነ በቢጫ ነው ዶቱ። ይህ ግን በ ነጭ ወርቀ ዘብና ቢጫ ወርቀዘብ ተቀላቅለው ነው የተሰሩለት። ይህም ልብስ እንግዲህ የሚያምር ነው እንደምታዩት ነጠላው፣ ከዛ ሳምፕል የተወሰደ ለማጣፋት የማያንስ ነው ያምራል። ስለዚህ ስታይል ተሰርቶ ዋጋቸው ተመሳሳይ ነው፣ 1616 ብር ነው። ቀጣዩ ልብሳች ስነድ ውስጡ ሎሚ ከለር ነው ዋናው መደብ፣ ከላይ ግን ኦሬንጅ በወርቅ ዘብ ተደርጎለት ከላይና ከታች ማፈኛ ተደርጎበታል። ልጁን አንጸባርቀውታል። እጅግ በጣም የጥለት መጠኑት መጠነኛ የሚባል ነው። ነጠላውም ከዛ ሳምፕል የተወሰደለት በጣም እጅግ በጣም ውብ ናቸው። ነጠላ ሁሌ እንደምለው ከሁለት ሜትር በላይ ነው። መንኖቹ ምዝጋታ ሁለት አይና መነን ወርደ ሰፊ ጥንቅቅ ያለ ልብስ ነው ይሄ ልብስ። ይህም በተለያየ ፕሮግራም ለማጀቢያ ይሆናል። ዋጋው 16 16 ሺ ብር ነው። እዘዟቸው። ቀጣዩ ቀጣዩ ልብሳችን ደግሞ ቢች ከለር ነው የሚባል። ዋናው መደብ ቢች ከለር ነው። በጣም የሚያውል ይህን ከለር የምትወዱት ሰዎች በቢች ከለር እንዲህ አድርገን አሸምንነዋል። ወይን ጠጅ በቀይ ከታችና ከላይ ማፈኛ አላቸው። በወርቀዘብ በነጭ እና በቢጫ ወርቀዘብ ተሸርበው ነው የተሸመኑት። መነኑ እንደምላችሁ ሁለት አይና መነን ነው፣ ወርደ ሰፊ ነው። እጅግ በጣም የሚያምር ነው። ይህም በግሩፕ ቢለበስ ያደምቃቸዋል፣ ያፈካችኋል። በተለይ አጃቢ ለሆናችሁ ሰዎች እጅግ በጣም ተመራጭ ነው። ነጠላም እዛ ሳምፕሌ የተወሰደች በቃ መጠነኛም ትባል ጥለት ያላት ለማጣፋት የማያንስ ከሁለት ሜትር በላይ የሆነ ነው። ይህ ልብስ ጥንቅቅ ብሎት ሰርቶለት ዋጋው 16 ሺህ ብር። በጣም ተመሳሳይ ልብስ ነች። ተመሳሳይ ማለት ከለሯቿ ዋናው ቪች ነው ሆኖ ከላይ ግን ሰባ አራት ቁጥር ከላይ ድምቋታል። ጠበብ ያለች ናት። ች ደግሞ ወርደ ሰፊ ነው መነን ይኸው። አሁን ይህ ትንሽ ልብስ ተብሎ ነዋል። ግን መነን እንደምታዩት ሁለት አይና መነን ነው። አቋንጆ ምትት ያለ ልብስ ነው። ወርደ ሰፊ ነው። ነጠላውን ለማጣፋት የማያንስ ከሁለት ሜትር በላይ የሆነ ነጠላ በሳምፕል ተሰ ቀጥና ያለች ምጥንጥን ያለች ናት። ታምራለች። እዘዟት ቺም በምትፈልጉት ስታይል በፊኒሺንጋችን በትንሽ በትልቅ አይባልም። ዋጋውም እቺ ተመጣጣነት በተለይ ለማጀቢያ እቺ በጣም እጅግ ታደምቃቸዋለች። ዋጋውም ቆንጆ ነው፣ 14 ሺ ብር። እጅግ አድርገን እናመሰግናለን ውድ ቤተሰቦቻችን። እንግዲህ ቪዲዮችን እንዳያችሁት ማለት ነው፣ ከሳምንት ሳምንት እጅግ ፋሽን የሆኑትን እዚህ ግሩም ዲዛይን ብታዙ በደንብ በደንብ እናዘንጣችኋለን ማለት ነው። በተቀመጠው ስልክ ቁጥር ብቻ ደውሉልን ለእናንተ ለማዘነጥ እዚህ በተጠቀቀ ቆመናል ማለት ነው። እጅግ አድርገን እናመሰግናችኋለን። ላይክ አርጉ፣ ሰብስክራይብ አድርጉ፣ ለወዳጆቻችሁ ሸር አድርጉላችሁ። አብራችሁ ልበሱ ዘንጡ። ሳምንት እንመለሳለን። በያላችሁበት መልካም ሳምንት።